ሰላም፣ ጤና ይስጥልን ውድ ተከታታዮቼ። በዛሬው ቪዲዮ ይዤላችሁ የመጣሁት የብዙዎችን ቤትና ጓዳ ስላንቋቋው ለብዙ ትዳሮች መበጥበጥና መፍረት ምክንያት ስለሆነው ስንፈት ወሲብ ነው። በብዙ ጥናቶች ላይ እንደተገለጸው 15% የሚሆኑ ትዳሮች የመለያት ምክንያታቸው ስንፈት ወሲብ እንደሆነ በግልጽ መናገራቸውንና በእነዚሁ ጥናቶች ላይ በተደረገ ጥልቅ ትንታኔ እንደሚያሳየው ግን 7% ለሚሆኑ ትዳሮች መለያት ዋነኛ ምክንያት ስንፈት ወሲብ መሆኑ ገልጸዋል። እነዚህ ጥናቶች እንደሚያሳዩ ስንፈተ ወሲብ ብዙ ያልተነገረለት ግን ግዙፍ ችግር መሆኑን ነው። ውድ የዩቲዩብ ገጽ ቤተሰቦች ስንፈተ ወሲብ የሚታከምና የሚድን ግን ሕክምና የሚፈልግ መሆኑ እንዲታውቁትና በዚህ የጤና ትምህርት ላይ ጠለቅ ያለ እውቀት እንዲኖራችሁ በማሰብ በሁለት ክፍል አጠናቅሬ አቀርብላችኋለሁ። በዛሬውና በክፍል አንድ ቪዲዮዬ ስለ ስንፈተ ወሲብ ምንነት የስንፈተ ወሲብ አይነቶችንና ምክንያቶችን ነግራችኋለሁ በቀጣይና በክፍል ሁለት ቪዲዮ ደግሞ ስለ ስንፈተ ወሲብ ህክምናና ችግሩ ሲከሰት መቼ ሐኪም ማማከር እንዳለባችሁ እነግራችኋለሁ። ዶክተር ዳዊት እባላለሁ። ውድ የዩቲዩብ ገጽ ቤተሰቦቼ የዩቱብ ገጹን ሰብስክራይብ በማድረግ እና ቪዲዮውን ላይክ እና ሼር በማድረግ ተደራሽነቴን ታሰፉልኝ ዘንድ ቀና ትብብራችሁን እጠይቃለሁ። ወደ መጀመሪያው ክፍል እገባለሁ። ስንፈተ ወሲብ ምንድን ነው? ስንፈተ ወሲብ ስንል በጣም ሰፊና ብዙ ስብስብ ነገሮችን የያዘ ችግር ነው። ሁሉም በሚባል ደረጃ ወንድም ሆነ ሴት በሕይወት ዘመኑ የወሲብ ችግር ወይም ስንፈተ ወሲብ ይገጥመዋል። ነገር ግን እንደ ችግር ጭንቀት ውስጥ የሚከትና በትዳር ላይ አደጋ የሚያስከትለው በተደጋጋሚ ሲከሰት ነው። የስንፈተ ወሲብ አይነቶች። የስንፈተ ወሲብ አይነቶች በወሲብ ምላሽ ዑደታዊ ደረጃ በአራት ይከፈላሉ። አንደኛ ፍላጎት የማጣት ችግር፣ ሁለተኛ የመነቃቃት ችግር ሶስተኛ ያለመርካት ችግር፣ አራተኛ የህመም ችግር ናቸው። አንደኛ ፍላጎት የማጣት ችግር ወይም ሎው ሊፒዶ የምንለው ነው። ለግብረ ስጋ ግንኙነት ፍላጎት ማጣት፣ የግብረ ስጋ ግንኙነት የሚያነሳሱ ጨዋታዎችን ያለማድረግ ወይም ፍላጎት መጥፋት ነው። ይህ የመጀመሪያ ደረጃ ሲሆን መገለጫውም የግብረ ስጋ ግንኙነት የመስጠም ፍላጎት ወይም ተነሳሽነት ነው። በዋነኝነት ስነልቦናዊ ነው፣ ነገር ግን በባዮሎጂካል ምክንያቶች የሚመራ ነው። በዚህ ደረጃ ቁልፍ ሚና የሚጫወተው ቴስቶስትሮን የተባለ ሆርሞን ሲሆን በስሜታችን ወይም በሙዳችን፣ በውጥረት ወይም በስትረስ፣ የግንኙነት እርካታ፣ እንዲሁም ደግሞ የሰውነት ምስል እና የሆርሞን መጠናችንን በእነዚህ ነገሮች ሊጎዳ ይችላል። ሁለተኛው የስንፈተ ወሲብ አይነት የመነቃቃት ችግር ወይም ደግሞ አራውዛል ዲስኦርደር የምንለው ነው። በዚህኛው ክፍል የግብረ ስጋ ግንኙነት ለመፈጸም የሰውነት አካላዊ ዝግጅት የሚደረግበት ነው። በዚህ ደረጃ ጊዜ በሴቶችና በወንዶች አካል ላይ የሚከሰቱ ሁለት ዋና ዋና ሂደቶችን ያጠቃልላል። አንደኛ በሶ ጉል ኮንጀሽን የምንለው ወይም ደግሞ ወደ ብልት አካላት የደም መፍሰስ መጨመርና ሁለተኛው ደግሞ ማዮቶኒያ የምንለው ወይም ደግሞ የጡንቻ ውጥረት ናቸው። በዚህ ጊዜ በሴቶች ላይ የሴት ብልት መርጠብና የብልት ከንፈር መወፈር ሲከሰት የጡት ጫፍ መቆም፣ የልብ ምትና የደም ግፊት መጨመር እንዲሁም ደግሞ የደረትና የፊት መቅላት ይከሰታል። በወንዶች ላይ የብልት የደም ቱቦ በደም ሙላትና የብልት መቆም እንዲሁም ደግሞ የልብ ምትና የደም ግፊት መጨመር ይከሰታል። ነገር ግን የመነቃቃት ችግር ሲሆን ወንዶች ላይ የብልት መቆም ችግር፣ ሴቶች ላይ ግን አካላዊ አለመነቃቀት ወይም ስሜት አለመኖር ወይም መጥፋት እና የመራቢያ አካላት አለመርጠብ እንዲሁም ዝግጁ አለመሆን ይኖራል። ሶስተኛው ችግር የአለመርካት ችግር ወይም ኦርጋሲም ዲስኦርደር የሚለው ነው። በዚህ ወሲብ ምላሽ ሂደት ደረጃ ጊዜ ከፍተኛ የደስታ ስሜት የሚፈጠርበት ደረጃ ነው። የአለመርካት ችግር ስንል በቶሎ ወይም በፍጥነት መርካት ወይም ደግሞ በጭራሽ ያለመርካት ወይም የዘገየ ርካታ ማለት ሲሆን ይህ በወንዶች ላይ ቀድሞ መጨረስ ወይም ደግሞ ፕሪማቹር ኢጃኩሌሽን የምንለው እና በጣም የዘገየ ወይም ደግሞ ፈጽሞ ያለመርጨት ችግር ሲሆን ፈንታዚያ ላይ ያለመድረስ ብዙ ጊዜ ሴቶች ላይ ይከሰታል። አራተኛው እና የመጨረሻው ክፍል የህመም ችግር ነው ወይም ደግሞ ፔን ዲስኦርደር የምንለው የስንፈተ ወሲብ አይነት ነው። በዚህ ጊዜ በግብረ ስጋ ግንኙነት ጊዜ የሚፈጠር ህመም ሲሆን የዚህ አይነቱ ስንፈተ ወሲብ በሚኖርበት ጊዜ በግብረ ስጋ ግንኙነት ጊዜ የህመም ስሜት መኖር ነው። ይህንንም በሜዲካል ቃሉ ዲስፓሩኒያ የምንለው ሲሆን ሁለቱን ጾታዎች ያጠቃል። በቀጣይ የምነግራችሁ የስንፈተ ወሲብ ምክንያቶች ምንምን ሊሆኑ ይችላሉ። ይህም ወሳኝ ስለሆነ የወሲብ ችግር ወይም ስንፈተ ወሲብ ምክንያቶቹ ብዙ ጊዜ የተወሳሰቡ ሲሆኑ በሶስት ይከፈላሉ። እነሱም አካላዊ፣ ስነልቦናዊ እና የሁለቱም ጥምር በመባል ይከፈላሉ። አንደኛ አካላዊ ምክንያቶች የምንላቸው ከብዙዎቹ ዋና ዋና አምስቱ ልንገራችሁ። አንደኛ የሆርሞን መዛባት ሲኖር ለምሳሌ የሆርሞን መዛባት ስንል በደም ውስጥ የሚገኙ የመራቢያ ቅመሞች ማለት ነው። ከእነዚህ መካከል ዝቅተኛ የቴስቴስትሮን መጠን በወንድም ሆነ በሴት ላይ መኖር፣ እንዲሁም እርጣትና የእንቅርት ችግር መኖር ናቸው። ሁለተኛው ምክንያት ስር የሰደደ በሽታ መኖር ወይም ክሮኒክ ድዚዝ የምንለውን ለምሳሌ የስኳር በሽታ፣ የልብና የደም ስር በሽታ፣ የነርቭ በሽታዎች፣ ለምሳሌ እንደ መልቲፕል ስክሌሮሲስ እና በኦፕራሲዮን ጊዜ የነርቭ ጉዳት መኖር፣ እንዲሁም የኩላሊትና የጉበት በሽታ መኖር ናቸው። ሶስተኛው ምክንያት መድኃኒቶች ወይም ደግሞ ሜዲኬሽን ናቸው። ለምሳሌ ለድባት የሚሰጡ መድኃኒቶች፣ ለደም ግፊት የሚሰጡ መድኃኒቶች፣ ለሰውነት ብግነት የሚሰጡ መድኃኒቶችና ለካንሰር የሚሰጡ መድኃኒቶች ወይም ኬሞቴራፒ ናቸው። እነዚህ መድኃኒቶች በተለያዩ ምክንያቶች በብልት የደም ቱቦዎች ላይ በሚያደርሱት ተግባርና በሌሎች ምክንያቶች ለተለያዩ ስንፈተ ወሲብ አይነቶች ይዳረጉናል። አራተኛው ምክንያት ሶስት አምጭ ነገሮችን መጠቀም ነው። ለምሳሌ አልኮል መጠጣት፣ ሲጋራ ማጨስና ሌሎች አደንዛጅ እጽዎችን መጠቀም ሲሆን አምስተኛው የአኗኗር ዘይቤ ምክንያት ወይም ደግሞ ላይፍ ስታይል ፋክተር የምንላቸው ሲሆኑ ለምሳሌ የአካል ብቃት እንቅስቃሴ አለማድረግ፣ ከመጠን በላይ መወፈር፣ ስር የሰደደ ውጥረትና ድካም ናቸው። ሁለተኛው የስንፈተ ወሲብ ምክንያት ስነልቦናዊ ወይም ሳይኮሎጂካል ኮዝ የምንላቸው ናቸው። ከብዙዎቹ ዋና ዋና ስድስቱን ምክንያቶች ንገራችሁ። አንደኛ የአእምሮ ጤና ችግር መኖር ነው። ለምሳሌ የመንፈስ ጭንቀት ወይም ዲባቴ መኖር። ሁለተኛው ጭንቀት ወይም አንዛይቲ ሲኖርና ከአሰቃቂ አደጋ በኋላ የሚከሰት ጭንቀት ወይም ደግሞ ፖስት ትራውማቲክ ስትራስ ዲሶርደር እነዚህ ሲኖሩ የአእምሮ ጤና ችግር ይከሰታል። ስለዚህ ይሄ ለስንፈተ ወሲብ ያደርጋል። ሁለተኛው ስነልቦናዊ ምክንያት ውጥረትና ድካም መኖር ነው። ለምሳሌ በስራ ብዛት ሊሆን ይችላል፣ በገንዘብ ውጥረት ወይም ፋይናንሽል ኮንስትሬት ሊሆን ይችላል፣ በቤተሰብ ችግር የተፈጠረ ውጥረት በእነዚህ ምክንያቶች በውጥረትና በድካም ጊዜ የስንፈተ ወሲብ ችግር ሊከሰት ይችላል። ሶስተኛው ምክንያት በትዳር ውስጥ ችግር መፈጠር ነው። ለምሳሌ ደካማ ግንኙነት ወይም ንግግር ፖር ኮሚኒኬሽን መኖር ነው። አለመታመን በሚኖርበት ሰዓትና ከባልደረባ ጋር ያልተፈቱ ግጭቶች ጠጠቀም እነዚህ ለስንፈተ ወሲብ ይዳርጉናል። አራተኛው ስነልቦናዊ ጉዳት የምንለው ስለ አንድ ሰው አካል አሉታዊ ስሜት መኖር ነው። ለአምስተኛው ምክንያት የቀደመ የመደፈር አደጋ ካለ ነው። ይሄ ትራውማ ፕሪቪየስ ያለፈ ትራውማ ካለ ስንፈተ ወሲብ ሊዳርግ ይችላል። ስድስተኛው ስለ ወሲብ አፈጻጸም አብዝቶ መጨነቅ ነው። እነዚህ ለስነልቦናዊ የስንፈተ ወሲብ ችግሮች ሊያስከትሉ ይችላሉ። እንግዲህ በቀጣይ እና በክፍል ሁለት ቪዲዮ ይዤላችሁ የሚመጣው የስንፈተ ወሲብ መፍትሄውን የሕክምናውና ችግሩ ሲከሰት መቼ ሐኪም ማማከር እንዳለባችሁ ነግራችኋለሁ። በመጨረሻም ዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ቸር ጊዜን ተመኘሁላችሁ። መልካም ነው።